የዜጎቹን ማንነት ለመረዳት ያስችል ዘንድ ሀገራት የዲጂታል ማንነትን ገቢራዊ እያደረጉ ነው። የግለሰቦችን ማንነት የሚገልጽ ሙሉ መረጃን የሰነደ የዲጂታል ማንነት አማራጭ ከሚኖረው አስተዋጽኦ መካከል አፍሪካን ለማሳሰር የተጣለበት ተስፋ ይጠቀሳል። በዚህ ረገድ በአፍሪካ ነጻ የንግድ ቀጠና ትግበራ ላይ የሚኖረው ሚናም ከፍተኛ ስለመሆኑ በአይዲ ፎር አፍሪካ 2025 ጉባኤ ላይ ያገኘናቸው የተለያዩ ሀገራት የስራ ኃላፊዎች ይናገራሉ። ግቡን የጋራ ብልጽግና ያደረገው ይህ ሀሳብ መሬት መውረድ ይችል ዘንድ ቀዳሚ ዋስትና የሚሆነውን መተማ መን ለማስፈን ዲጂታል ማንነት ሁነኛው መፍትሄ ነው። በነፃ የንግድ ቀጠና ትግበራ ኢኮኖሚው ላይ እምነት ለመገንባት ማንነትን መለየት ያስፈልጋል። አንድን ሰው ካወቅከው ታምነው አለ። የማታውቀው ከሆነ ግን ስለ እርምጃዎቹ፣ ስለ ድርጊቶቹ መተማመን አትችልም። በመቶ ሚሊዮን የሚቆጠር ህዝብ ባለበት ሀገር ደግሞ ይህ ካልተተገበረ ከባድ ነው። ከአህጉር አልፎ ለሀገራዊ ብድርም ሆነ ድጋፍ አመቻ አይደለም። ማንነትህን ማወቅ ከተቻለ ግን ኃላፊነቱን ለመውሰድ ጭምር ስራ የሚያቀል ነው። በአፍሪካ ነፃ የንግድ ቀጠና ትግበራ በድንበር የታጠረውን የንግድ ማዕቀፍ በጋራ ተጠቃሚነት መግታት አንዱ ነው። ህገወጦችን በመከላከል ምርቶችንም ሆነ ባለቤቶቹን ያለ እንግልት ማዘዋወር ይቻል ዘንድ በዲጂታል ማንነት የሀገራት ትስስር ይፈጠራል። በዲጂታል ማንነት ለንግድ ድንበር የሚያቋርጡ ግለሰቦችን ማንነት ማረጋገጥ ቀላል ነው። እኔ የተነሳሁት ከአቢጃ ናይጄሪያ ቢሆንም ወደ አዲስ አበባ ኢትዮጵያ፣ ወደ ፍሪ ታውን ሴራሊዮን ና ናይሮቢ ኬንያ መንቀሳቀስ እችላለሁ። ምክንያቱም በሲስተም መደጋገፍ እነዚያ ዲጂታል ማንነቶች በቀላሉ ማንነቱን ማሳየት ይችላሉ። የዛን ሰው ምርቶችና የያዛቸውን እቃዎችም ለመለየት ያስችላል። በዚህ ሂደት ደግሞ ህገወጦችን በመከላከል የአፍሪካን የጂዲፒ እድገት ምጣኔን ከፍ ያደርጋል። አሁን ደግሞ አፍሪካ በደንብ ወደ ውስጧ መመልከት እንዳለባት የዓለም ነባራዊ ሁኔታዎች ይገፋፋሉ። ስለዚህ እርስ በርስ የሚደረግ ነጻ የአፍሪካ ንግድ የህዝቦችን የሀገራትን እና የአህጉሪቱን ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያረጋግጥ መሆን አለበት። በአህጉር አቀፍ ደረጃ ያለውን የንግድ ስርዓት ለማሳለጥም ሆነ አገልግሎትን ፈጣንና ምቹ ለማድረግ ዲጂታል ማንነት የሚኖረውን ሚና እጅጉን የላቀ ነው። አፍሪካ ድንበር ዘለል ነፃ የንግድ ቀጠናን በማጠናከር ለመተግበር እየሰራቸው ያለው ስራ ማሳካት ከቻል ዘንድ የዜጎችን ማንነት መለየት ግድ ይላል። ግለሰቦች ምን አይነት አገልግሎትና ግብይት እንደሚፈልጉ በሚካሄዱበት አዲስ አካባቢ እንዴት መቆየት እንዳለባቸው ለመረዳት ያስችላል። እንደ ኢ ፓስፖርት ያሉ ዲጂታል ማንነቶችን ማበረታታት ያስፈልጋል። የተለያዩ ሰነዶችን ተሸክሞ መዞር ተገቢ ላይሆን ይችላል። ምክንያቱም የኔ ዲጂታል ማንነት የኔ ብቻ ስለሚሆን ይሄ ሁኔታዎችን በቀላሉ ለመተግበር ያስ ይህ ሁሉ መሬት መውረድ ይችልና የአህጉሪቱ ዜጎች ተጠቃሚ የሆኑ ዘንድ ህብረቱም ያለውን ቁርጠኝነት በተግባር ሊያሳይ ይገባል። ይህም ትግበራውን የሚያፋጥን ነው። የዲጂታል ማንነት ምርጡ ነገር እርስ በርስ መተሳሰር ነው። የአፍሪካ ህብረት ለዚህ መተግበር ግፊት ቢያደርግ አጀንዳ ቢያደርገው ሁሉም ሀገራት ዲጂታል ማንነትን በቀላሉ ይተገብራሉ። በንግድ እርስ በርስ መተሳሰሩንም በቀላሉ ያመጣል። አብዛኛው አገራት ዲዛይኑንም በአንድ መተግበሪያ በፍጥነት ይተገብራሉ። በአንድ መተግበሪያ እንኳን ባይሆን ትስስሩን ያቀለዋል። ኢትዮጵያ የዲጂታል ማንነትን በመተግበር ረገድ ሰፊ ትኩረት ሰጥታ እየሰራች ትገኛለች ትገኛለች ይህም ከሌሎች አፍሪካውያን ጋር ጭምር የሚያሳስር አቅም እንዲኖረው ተደርጎ የተዘጋጀና ውጥኖች የተቀመጡለት ነው በአይዲ ማለት በኢትዮጵያ ብቻ የሚቀር አይደለም አሁን ለምሳሌ እንደ ምሳሌ ጋምቤላን እንወሰድ ጋምቤላ ክልል ውስጥ በጣም ብዙ የደቡብ ሱዳን ስደተኞች ሊኖሩ ይችላሉ ስለዚህ ነገ ደቡብ ሱዳን የራሷ መታወቂያ አላት ዲጂታል አይዲ እኛ አለን ኢንተሮፕራብል መሆን አለበት ሶማሊያ አላት የሶማሊያ ናሽናል አይዲ ሰዎች እዚህ አሉ ስለ ኢንተርኦፕራቢሊቲ እኛ ብቻ አይደለም እኛና ሶማሊያና እኛና ደቡብ ሱዳን አይደለም የምናወራው። በአፍሪካ ዩኒየን ደረጃ ኢንተርኦፕራቢሊቲ ያስፈልጋል። ኦልሬዲ ኢትዮጵያን ፈርማለች የእሱ አካል ነን የአይዲ ኢንተርኦፕራቢሊቲ። ስለዚህ አንድ ኢትዮጵያዊ ገበሬ ለምሳሌ ኬንያ ሄዶ በቆሎን መሸጥ ይችላል። ቪዛ ሳይል ፓስፖርት ሳይል ምን ሳይል ጃስት አይዲውን እዛ ስለሚቀበሉት ያውቁታል መተማመኛ ማዕከል ይሆናል ማለት ነው። የዲጂታል ማንነትን መተግበር ለአህጉሪቱ ዜጎች ኢኮኖሚያዊ ተጠቃሚነት የሚኖረውን ሚና በመረዳት ሌሎች ሀገራትም ለጉዳዩ ትኩረት ሰጥተው መስራት ይኖርባቸዋል።